የመድብልን ሬሳ አስወስዷል ብላት ነበር። ይሄም፣ ባለቻት ሰዓት እንግዲህ መሀሌት እንዴት እንደደነገጠች አይታችኋል ማለት ነው። እሱ ወንጀል ቦታ ላይ እጁን ማስገባት በፍጹም አይፈልግም። ወንጀለኞችን ማሰራት የሚፈልገው ንጹሐንን፣ እንግዲህ ያው ከእሱ ኑሮ ዝቅተኛ የሚኖሩትን ኑሯችሁ የተሻሻለ ይገኛል ጨብጣችሁ ቆጥራችሁ የማታውቁትን ገንዘብ እሰጣችኋለሁ እያለ ያው እንግዲህ የታወቀ ነው። ማንም ሰው ለገንዘብ ብሎ ነው እና ደፋ ቀና ተጥቁር፣ ወደ ቀይ የሚሆነው። ይሄንን በማስመልከት እንግዲህ ኤፍራታ ተታላ መድብልን እንድታስወግደው ታዛ ነበረ። መድብል ግን ፈጣሪ ሲያተርፈው ነገሮችን በመጠራጠርና ኤፍራታ በመርበትበቷ በዛውም ላይ ደግሞ ዝና ስልክ በመደወሉ ያው የመድብል ህይወት ተርፏል። እላችኋለሁኝ ድራማ ቢሆንም ባይዘዌ፣ በየቤቱ ምን አይነት ተንኮል እንዳለ። በአሁን ሰዓት በአሁን ሰዓት በአለም ላይ እኔ እንጃ እንደኛ እንደ ኢትዮጵያ ግን ተንኮለኛ አለ ብዬ አላስብም። እውነቴን ነው የምላችሁ። እና ከኔም ጨምሮ ገንዘብ ሲባል በቃ ለገንዘብ የማንሆነው ነገር የለም የገዛ ቤተሰቦቻችንንም የገዛ እናት አባቶቻችን፣ ወንድም እህታችንን እናጠቃለን ማለት ነው እና ምን አይነት ጊዜና ምን አይነት መንፈስ እንደገባ ባላውቅም፣ አሁን አሁን እያየን በድራማ መልክም ይሆን እንደዚህ በመከታተል ያሉ ሰዎች በኩልም ይሆን ከምናየው ነገር በጣም ይዘገንናል ውድ ተመልካቾቼ። ስለዚህ ኤፍራታ አሁን እራሱ እየተንቀጠቀጠች ትገኛለች ማለት ነው ነገሩ ይሄን ጉዳይ እንግዲህ ማህሌት ታወቀች ምን እንደምትልና ኤፍራታ ላይ የምትወስደው እርምጃ ቀላል አይመስለኝም። ሆኖም አንቺ ላይ ምንም አይነት ጉዳት አይደርስብሽም ብሏታል። መድብልን ስለ ብሩክ ያለውን ነገር እጠይቀዋለሁ ቢለውም ያው ዝና ነገሮችን ሊያወጣ አልቻለም። ይሄም መረጃ ከወሰን በኋላ ለፖሊስ አሳልፈን እንሰጠዋለን እያለ ይገኛል። ሞገስም በአንድ ፊት በጣም ደስታውን እንግዲህ ለሉላ ነግሯታል። ሉላ አላመነችውም ዝና የሚወድቅና የሚያዝ ስላልመሰላት። ሆኖም ዝና ወድቋል፣ ተይዟል፣ ታስሯል። አሁን ላይ ምንም ነገር ማድረግ አይችልም። ስልኩንም ተቀምቷል ማለት ነው። ስለ ብሩክ አንድ ነገር ጠንቅቆ የሚያውቀው ዝና ነው። ዝና ደግሞ ስለ ብሩክ ምንም ነገር ብትጠይቁኝ አፈር ውስጥ ልግባ እንጂ አልናገርም፣ አላውቅም እያለ እየሸመጠጠ ይገኛል። ነገሩን ዝና ይፋ የሚያወጣው ከሆነ ከእሱ ጀርባ ያሉት እነ ካሌብ ሙልሲሳ የሚባሉትም ተግበስብሰው ከነ ግብር አበሮቹ ወደ እስር ቤት ስለሚወረወሩ ነገሮችን ለመሸፋፈን እና እውነቱን ላለማውጣት እያደረገ ያለው ነገር ነው ማለት ነው። ዝና እውነቴ ነው። ዝናና ማለት መጥፋት አለባቸው ከምሳሌ ድራማ ላይ ማለት ነው። ሆኖም ግን ደግሞ የድራማው ድምቀት ናቸው እነሱ ተሌዱ ደስ እንደማይል እናውቀዋለን። ያ ዝና በጣም ጉረኛና፣ እኔን ማንም አይችለኝም በጣም ወንድ ነኝ እያለ ነበረ። እንግዲህ ያውላችሁ ለጀግናም እኮ ጀግና አለው። አንድ ቀን ጀግና ነን ስትሉ እንደምንወድቅ ማሰብ አለብን ማለት ነው። ሰው ሆኖ የማይሸነፍ የለም። ስለዚህ አሁን ላይ ዝና ተሸናፊ ነው። ማህሌት ተሸንፈሻል። በቃ አሁን ማሳደዱን ተይና ወደ ራስሽ ህይወት ተመለሺ። ማህሌት ማለት ነው። ለቤት ብለሽ ብዙ ብዙ ወንጀል ውስጥ እየገባሽ ትገኛለሽ። ይባስ ብለሽ እንግዲህ አንቺ ባመጣሽው ጣጣ ኤፍራታም የሰውን ህይወት እንድታጠፋ በአንቺ በኩል ዝና መቶባታል ማለት ነው። ዝና በአሁኑ ሰዓት እንግዲህ ያላስለቀሰው ህዝብ የለም ነበረ። ሁሉም በቃ የደስታ ሻማ እያበራ ሻምፓኒን እየረጩ ይገኛሉ ማለት ነው። ስለዚህ እንኳን ደስ ያላችው ማለት እፈልጋለሁኝ። እንግዲህ ቀጣዩ ምን ይሆን? እውነቱን ያወጣል ዝና ብሩክስ፣ እኛ የምንፈልገው ብሩክ ወደ ቤቱ እንዲመለስ